እኛ የምንጠብቀው ሌላ የሚፈጠረው ነገር ሌላ አሁንስ ግራ ተጋብተናል እውነት ዴ ደግሞ የዛሬው ጭራሽ ባሰ ምንድን ነው እየተደረገ ያለው ምንድን ነው አልገባኝም እንዴ ሀይሜ ሶሴ እና ዳኒ ራሳቸው ያበላሹትን ህይወት ራሳቸው ናቸው ማስተካከል ያለባቸው የኔናት እዛ ጋ የራስሽን ህይወት ነው ማስተካከል ያለብሽ እነዚህ ሰዎች እኮ ህይወትሽን ነው እየበጠበጡ ያሉት መቼ ነው የምትነቂው እንዴ? ምንድን ነው እየተደረገ ያለው ዴ? እዚህ ጋ ሶሴ እንዳይደብራት፣ ዳኒ እንዳይደብረው አብራችሁ ሁኑ አይሁኑ ከፈለጉ ተያይዘው ገደል ይግቡ እንዴ። እኛ አንቺን ከብሩኬ ውጭ ከማንም ጋር ማየት አንፈልግም። እግዚአብሔርን ዛሬ ከዳኒ ጋር መምጣትሽ አንሶ እንደገና ደግሞ ይሄ ስጦታ ሲሰጥሽ መቃበልሽ አይኖ መስቀል ነው። መስቀልስ ቢሆን በቃ አትፈልግም ከሱ የመጣ ከአንተ የመጣ አልፈልግም ማለት ነበረብሽ መቀበል አልነበረብሽም በቃ ጭራሽ አታገኛቸው ከእነሱ ጋር አትምጪ ምናምን ስንል ይኸው ዛሬ ደግሞ አብረሽ መጣሽ ወይኔ ውዶች አሁንስ ተስፋዬ እየተሟጠጠ ነው ክርስቶስን ጭራሽ ብሩኬ ዛሬ ራሱ አልመጣም ምንድን ነው ይህ እየተደረገ ያለው ነገሩ ምንድን ነው ይሄ ለዓለም ላይ ያለው ነገር ሁሉ ይገባሻል ምናምን ነገር ዳኒ አትቀበጣጥር ቀባጣሪ አይኖ እንደሚገባት እናውቃለን ነገር ግን ከአንተ ምንም ነገር አትፈልግም ለአንቺ ክብር ነው ምናምን ምናምን ከዘዛ ጋር የምታሳየው ሌላ ሙድ ነው የምታራምደው ሌላ ሙድ ነው ምን እያደረጉ ነው ቃቃ እየተጫወቱ እኮ ነው ህይወትሽ ላይ ለመናገር ያክል ያንን ጊዜ ብሩኬ አጎንብሶ ብሶ ይቅርታ ጠይቆሽ ነበር፣ እናስታውሳለን። ነገር ግን ይቅርታውን መቀበል ነበረብሽ በዛም ሰዓት። አይኖ ተናደሻል። የተደረገው ነገር ፕራንክ ከባድ ነው። ከባድም ቢሆን በይቅርታ ደግሞ የማይታለፍ ነገር የለም። ያኔ በይቅርታ መታለፍ ነበረበት። እኔ ይሄ ከማይ እኔ ችግር የለውም። ሌላው ሰው ቢሆን ግን ተዳኒቃ በጌታ በኢየሱስ ክርስቶስ ስም ከዚህ ሰውዬ ጋር እኔ አልፈልግም። እውነትን መናገር ያክል እንዴ ኤ እነዚህ እኮ እንደ ሀያ ርግጫ የለመዱ ናቸው። ዳኒና ሶሲ እንዴት ነው ከአንቺ ክብር ጋር እነዚህ የሚራመዱት? እንዴት ነው ምንድነው? ሀይሚ ምንድነው እየተደረገ ያለው? እንዴ ደግሞ ዛሬ እንዴት ነው የምታምሪው? አበባ መስለሻል እኮ የኔ ቆንጆ በጣም ነው የምታምሪው። ነገር ግን ሀይሚ ፍዝዝ ብለሻል። ለምን ለምን በዝህ ልክ እንዴ አልፈለግም? እኔ ስጦታ አልቀበልም። አውቃለው እንደምታከብረኝ፣ ነገር ግን ይቅርብኝ። ጭራሽ አንገትሽ ላይ መስቀል እስከሚያስር ድረስ ማለት ነው። አይስፈልግም። አዎ በስጦታ በስጦታ ስጦታዎች የተነሱ የተጀመሩ ናቸው ትልቅ ቦታ የሚደርሱት። ይሄንን የአንገት መስቀል ከዚህ በፊት እንደዛ አይነት ብሩኬ ሰቶሻል መሰለኝ ያንን ለማስታወስ የተደረገ ነው ወይንስ ለምንድን ነው እንደዛ አይነት ነገር ሙድ የሚያራምደው? ይሄ ዳኒ ምን እየተደረገ ነው? ርብም ቤት ይስብ። አሁን ብሩኬ ነገ ከሌላ ሲቀ ተነስቶ ቢመጣ ልንሰድበው ነው ልንወቅሰው ነው ማለት ነው። እኔ አልገባኝም አልገባኝም ዳኒ ምን እያደረገ ወንድ ልጅ ነው አይደለ? የራሱን ህይወት። እሺ እሱና ሶሴ አልተስማሙም አልተግባቡም ተግባብተው ራሳቸው የራሳቸውን ህይወት ራሳቸውን እንደበጠበጡት ራሳቸው ናቸው ሊያስተካክሉት የሚችሉት እንጂ፣ ሀይሚ በቃ እኛ የምናቀሽ ቆፍጣ እናነሽ። አልፈልግም በ በቃ እንደዚህ አይነት ነገር ተሱሲ ጋር እሺ። ሶሴ አልፈልጋትም አለ እዛ ጋር ደግሞ ሶሲና እኔ ያለንን ነገር በግልጽ እንድታውቂ የኔና የሷ ነገር እዛ ጋር ፍቅረኛነት እንዳቆመ ምናምን ነገር እንድታውቂ ፈልጌ እውነቱን እንድትነግረሽ ፈልጌ ነው የጠረኋት። ምናምን ወሬ ዝባዝንኬ፣ አንቺ አወቅሽ አላወቅሽ፣ እኔ እኮ አወኩኝም አላወኩኝም አይመለከተኝም። እዚጋ እኔ እናንተ የጀመርነው ነገር የለም እኮ ስለንተና ስለ ሶሲ አይመለከተኝም። ምክንያቱም እኔ እናንተ የጀመርነው ነገር ዝጋ የለም ማለት አለብሽ ሀይምዬ። አንችም ሆነ በብሩኬ የምንናደደው ሁለታችሁንም ስለምንወዳችሁ እንጂ ሌላ ነገር ኖሮ አይደለም። ሁለታችሁ እንድትለያዩ አንፈልግም። ያ ስለሆነ ነው ሁል ጊዜ የምንናደደው አሳብ የምንሰጥበት፣ እንጂ እኛ ብንጠላችሁ አንቺ ከፈለግሽ ሰው ጋር ብትመጭ ኦ፣ አንቺን ካስደሰተሽ እንደፈለግሽ ሁኒ ማለት አያቅተንም። ብሩኬ ከሌላ ሴጋ ሲመጣ ብሩኬ እንደፈለግ ሁን ከሌላ ሴጋ ማለት አያቅተንም። ነገር ግን በቃ እማይሆን ነገር ማየት አንፈልግም። የማይሆነውን እናንተ ሆናችሁ የማታውቁትን ዛሬ እንዳዲስ ሆናችሁ ስናል ያናድደናል። አሁን አንቺ ሆነሽ የማታውቂውን ያ አሁን ከፍቅረኛ ጋር ተጣለኝ እያለ ይንዘላዘላል ከአንቺ ጋር ኖ ማለት አለብሽ ሃይምዬ ይሄ አይሆንም። ይሄ መሆን የለበትም። አንተ ከሶሲ ጋር ታረቅ በቃ ቆፍጠን ባለ አቋም ማለት ነው። እኔ አልፈልግም። እኔ እዛ ጋ እኔ ህይወት ተበላሽቷል። ያንን ለማስተካከል ደፋ ቀና እያልኩ ነው በእርግጥ አይኖ አልፈልግም ምናምን ነገር እኔ እናንተ ነገር ህይወት እዚ ጋ አብቅቷል ብለሽዋል ለብሩኬ እንዴት በምን እንዴት ነው እንዴ ለምን ለምን እኔና ብሩኬ ተጣላን ለምን እዚ ደረጃ ደረሰን የሚለውንም እንኳን ቆም ብለሽ ማሰብ ነበረብሽ አይኖ ብሩኬ አሁን ምን ደረጃ እንዳለ የት እንዳለ አናቅም ፎቶ እየፖስት አይደለም በትክታክም የለም ስቶሪ ላይ ምንም ነገር እኔ ፖስቱ አይቼው አላቅም ለምን ጠፋ? ይሄ ራሱ አሁን ላይ እኔ ጥያቄ ፈጥሮብኛል። እኔ በጣም ነው ያዘንኩት ማለት ውዶቼ እኔ ይህ አልጠበቅኩትም። በእንደዚህ አይነት እነዚህ እንደ ምስጥ ሰርስረው ገብተው እነዚህ ልጆች እንደዛ ሁል ጊዜ ሳቅ ከፊታቸው የማይለያቸው ልጆች ብጥብጥብጥ